ሰላም ጤና ይስጥልኝ ተመልካቾቻችን። ይህ ሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን ከኬንያ አቻው ጋር የሚያደርገውን የመልስ የማጣሪያ የዓለም ዋንጫ ማጣሪያ ጨዋታ እንመለከታለን። ከዛ በተጨማሪም የኢትዮጵያ ሴቶች ዋና ብሔራዊ ቡድን ከታንዛኒያ ጋር የሚያደርገውን የአፍሪካ ዋንጫ ወሳኝ የመጨረሻ ዙር ማጣሪያ ጨዋታ ዝግጅት መረጃም ይዘናል። ከውጭ በሳምንቱ መጨረሻ ቀናት በአውሮፓ ሊጎች የሚደረጉ ጨዋታዎች ይዘን ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። መግቢያ ላይ እንደገለጽኩላችሁ ተመልካዮቻችን በዋናነት የምንመለከተው ጉዳይ ኢትዮጵያ ታዳጊ ሴቶች ብሔራዊ ቡድንና ዋና ብሔራዊ ቡድን ያሉባቸውን የዓለም ዋንጫ ማጣሪያ ወሳኝ የአፍሪካ ዋንጫም የዓለም ዋንጫም ወሳኝ ማጣሪያ ጨዋታዎችን እንመለከታለን። ቅድሚያ የምናገኘው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን የዓለም ዋንጫ ማጣሪያ ነው። እንግዲህ ኢትዮጵያ ከ20 ዓመት በታች ብሔራዊ ቡድን ለፖላንድ እንደ አውሮፓውያን አቆጣጠር በ2026 የምታስተናግደው አስራ ሁለተኛው የሴቶች የፊፋ ከ20 ዓመት በታች የዓለም ዋንጫ አፍሪካ ዞንን ወክሎ ለመሳተፍ የማጣሪያ ጨዋታውን እያደረገኛል። በመጀመሪያው ዙር እዚህ መስከረም 11 በአዲስ አበባ በበቂላ ስቴዲየም ባደረገው ጨዋታ እንዳቻ መለያየቱ የሚታወስ ነው። በዚህ ጨዋታ ላይ ኤልሳቤት ሚዴ ባሉ አንጉ ጨዋታው በተጀመረ በአንደኛው ደቂቃ ባስቆጠረችው ግብ ኬንያን መሪ አድርጋ ነበር። ይሁንና የኢትዮጵያ ንግድ ባንኳ አጥቂ ሙሽ ዳንኤል በ38ኛው ደቂቃ ከመረብ ላይ ያሳረፈችው ጎል ኢትዮጵያን አቻ አድርጓል። የብሔራዊ ቡድኑ የመልስ ጨዋታውን የፊታችን እሁድ መስከረም 18 በናይሮቢ ኡሉንዚ ስፖርት ኮምፕሌክስ ከቀኑ 9 ሰዓት ላይ እንደሚያደርግ የአፍሪካ እግር ኳስ ኮንፌዴሬሽን መረጃ መለክታ። የኢትዮጵያ ሴቶች ከ20 ዓመት በታች ብሔራዊ ቡድን የመጀመሪያ ጨዋታውን ተከትሎ እንግዲህ በአዲስ አበባ ስቴዲየምና በአበበ ቢቂላ ስቴዲየም ዝግጅቱን ሲያደርግ ቆይቷል። በተለይም ረቡዕ ዕለት በነበረው ዝግጅት የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላውን ተገኝተው ነበረ። በዚህ ስነ ስርዓት ላይም እንግዲህ መልእክታቸውን አስተላልፏል። በመጀመሪያው ደቂቃ በተቆጠረው ድንገተኛ ግብና በአስቸጋሪ የአየር ንብረት ሳትበገሩ በጨዋታው ላይ ላሳያችሁ ተጋድሎ ምስጋና እናቀርባለን ሲሉ አስተያየታቸውን ሰጥተዋል በመልሱ ጨዋታ እንግዲህ ውጤት ቀይራችሁ ወደ ቀጣዩ ዙር እንደምታልፉ እንተማመናለሁ ሲሉ አስተያየታቸውን ሰጥተዋል። በርቱ የሚልም መልእክታቸውን አስተላልፏል ማለት ነው። ሉሲዎቹ እንግዲህ በደርሶ መልስ ጨዋታ ኬንያን በድምር ውጤት ካሸነፉ በሁለት ሶስተኛው ዙር ከታንዛኒያና አንጎላ አሸናፊ ጋር ይወዳደራሉ፣ ይጫወታሉ ማለት ነው። እንደ አውሮፓያን አቋጠር በ2026 በሚደረገው 12 የሴቶች የዓለም ዋንጫ አራት ሀገራት ይሳተፋሉ። አፍሪካ ከእነዚህ አራት ሀገራት መካከል አራት የማሳተፍ ኮታ እንዳላት የአፍሪካ እግር ኳስ ኮንፌዴሬሽን ካፍ መረጃ ያመለክታል። የተለያዩ ሀገራት ከ30 በላይ ሀገራት ይህንን የአራት ቦታ ለማግኘት ጨዋታቸውን እያደረጉ ይገኛል። ማለት ኢትዮጵያ ብሔራዊ ቡድን እንግዲህ በመሱ ሁለት ጨዋታውን ከኬንያ ጋር የሚያደርግ ይሆናል ማለት ነው። ለኢትዮጵያ ሴቶች ከ20 ዓመት በታች ብሔራዊ ቡድን ከወዲሁ መልካም እድል በኢዜአ ስፖርት ስም እንመኛለን። ከዛው ከኢትዮጵያ ሴቶች ብሔራዊ ቡድን ሳንወጣ ከታዳጊ ብሔራዊ ቡድን ወደ ዋና ብሔራዊ ቡድኑ የሚወስደንም መረጃ እናገኛለን። ይህም እንግዲህ የኢትዮጵያ ሴቶች ዋና ብሔራዊ ቡድን ከታንዛኒያ ጋር በጥቅምት ወር 2018 ዓ.ም በሞሮኮ በሚካሄደው እንደ አውሮፓውያን አቆጣጠር በ2026 በሚካሄደው 16ኛ የሴቶች አፍሪካ ዋንጫ ለመሳተፍ ከታንዛኒያ ጋር ወሳኝ የደርሶ መልስ የማጣሪያ ጨዋታ ያደርጋል። እነዚህ ጨዋታዎች ጥቅምት 12ና 18 ቀን 2018 ዓ ም በአበበ ቢቂላ ስቴዲየምና በዳር ሰላም የሚከናወኑ ይሆናል። የኢትዮጵያ ሴቶች ዋና ብሔራዊ ቡድን አሰልጣኝ ዮሴፍ ገብሮ ለዚህ ጨዋታ ዝግጅት ለ33 ተጫዋቾች ረቡዕ ጥሪ አድርጓል ሐሙስ ተጫዋቾቹ ሪፖርት በማድረግ ልምምድ ማድረግ ጀምሯል እንግዲህ ጥሪ የተደረገላቸውን ተጫዋቾች ስንመለከት ግብ ጠባቂ ታሪኳ በርገና ከኢትዮጵያ ንግድ ባንክ አበባ ጄቦ ከኢትዮጵያ ንግድ ባንክ ሮማን አምቤ ከሸገር ከተማ፣ ቤቴልም አምቤ ከመቻል ጥሪ ተደርጎላቸዋል። ተከላካይ መስመር ላይ ብዙአየ ታደሰ ከኢትዮጵያ ንግድ ባንክ፣ ታሪኳ ዴቢሶ ከኢትዮጵያ ንግድ ባንክ፣ ትግስት አዳነ ከኢትዮጵያ ንግድ ባንክ፣ ቅድስ ዘለቀ ከኢትዮጵያ ንግድ ባንክ፣ ጸገነት ብዙነ ከመቻል፣ ብርቄ አማረ ከመቻል፣ ሰናይ ሸጎ ከመቻል ድርሻ የመንዛ ከመቻል፣ ና ለምለም አስታጥቂ ከዋሳ ከተማ ተከላካይ መስመር ላይ ጥሪ የተደረገላቸው ተጫዋቾች ናቸው ማለት ነው። አማካይ ላይ ስንመለከት እመቤት አዲሱ ከኢትዮጵያ ንግድ ባንክ፣ ዙፋን ደፈርሻ ከኢትዮ ኤሌክትሪክ፣ ጸጋዬ ንጉሴ ከዋሳ ከተማ፣ ጸገነት ግርማ ከኢትዮጵያ ንግድ ባንክ፣ መሳይ ተመስገን ከኢትዮጵያ ንግድ ባንክ፣ ቤቴሌ መንተሉ ከመቻል፣ ገነት አይሉ ከመቻል፣ ጋብርኤል አበበ ከኢትዮ ኤሌክትሪክ በዛዊት ንጉሴ፣ ከመቻል ና ስሜ ምረቴ ከሲዳማ ቡና በአማካይ መስመር ላይ ጥሪ የተደረገላቸው ተጫዋቾች ናቸው። አጥቂ መስመር ላይ ያሉ ተጫዋቾች ስንመለከት ከኢትዮጵያ ንግድ ባንክ በክረምቱ የተጫዋቾች የዙር መስኮት ወደ መቻል ያቀናችው አጥቂዋ ሴና ፋቁማ ጥሪ ተደርጎላታል ማለት ነው። እሙሽ ዳንኤል ከኢትዮጵያ ንግድ ባንክ፣ ምርቃት ፈለቀ ከኢትዮጵያ ንግድ ባንክ፣ ንግስት በቀለ ከኢትዮጵያ ንግድ ባንክ፣ ማሌት ምትኩ ከኢትዮ ኤሌክትሪክ፣ ዳግማዊት ሰለሞን ከኢትዮ ኤሌክትሪክ ቤተልሔም ታምሩ፣ ከሸገር ከተማ ና ሰላማዊት ጎሳይ ከኢትዮጵያ ንግድ ባንክ ጥሪ ተደርጎላች ማለት ነው። አጠቃላይ ያለውን ስንመለከት ኢትዮጵያ ንግድ ባንክ ና መቻል በርካታ ተጫዋቾችን እንግዲህ ለብሔራዊ ቡድኑ ጨዋታ አስመርጧል። ዋሳ ከተማ ና ኢትዮ ኤሌክትሪክም ቀጣዩን ብዙ የማስመረጥ ደረጃውን ይዟል ማለት ነው። በቀጣይ ከሀገር ውጭ ከሀገር ውስጥ ጥሪ ከደረገላቸው ውጭ ከሀገር ውጭ የሚገኙ ተጫዋቾችም ጥሪ እንደሚደረግላቸው ይፋ አድርጓል ፌዴሬሽኑ ይህም የፊፋን ዓለም አቀፍ የውድድር ካላንደር መሰረት ባደረገ በጠበቀ መልኩ እንደሚከናወን ፌዴሬሽኑ ገልጿል። ማለት ጥሪ ይደረግላቸዋል ተብሎ ከሚጠበቁ ተጫዋቾች መካከል የቀድሞ የኢትዮጵያ ንግድ ባንክን ተጫዋች ሎዛ በራ ነች። ሎዛ በራ እንግዲህ በአሜሪካ ሜጀር ሊግ ሶከር ለዲሲ ዩናይትድ እየተጫወተች ትገኛለች። ለእሷም እንግዲህ ጥሪ እንደሚደረግ ይጠበቃል። በተለያዩ አህጉራት የሚገኙ የኢትዮጵያ ሴት እግር ኳስ ተጫዋቾች ከውጭ አገር አሰልጣኝ ዮሴፍ ጥሪ ሲያደርጉ ጥሪ ይደረግላቸዋል ተብሎ ይጠበቃል። መግቢያ ላይም እንዳነሳሁት ሐሙስ ለት ልምምዳቸውን በአዲስ አበባ ጀምሯል ማለት ነው። ኢትዮጵያ በደርሶ መልስ ውጤት በዚህ ጨዋታ ታንዛኒያን ካሸነፈች ለ16ኛው የአፍሪካ ዋንጫ ማለፏን ተረጋግጣለች። በሞሮኮ አስተናጋጅነት እንደ አውሮፓያን አቆጣጠር በ2026 በሚካሄደው 16ኛው የሴቶች አፍሪካ ዋንጫ አስራ ሁለት ሀገራት ይሳተፋሉ። ሞሮኮ አዘጋጅ ሀገር በመሆኗ በቀጥታ ታልፋለች። ሞሮኮ የሴቶች አፍሪካ ዋንጫን ለሶስተኛ ተከታታይ ጊዜ አሰናርታለች ማለት ነው። እንደ አውሮፓያን አቆጣጠር በ2022፣ 2024ና አሁን ቅርብ ጊዜ የተደረገው የ2026 አሁን ሶስተኛ ታስተናግዳለች ማለት ነው። እንደ አውሮፓያን አቆጣጠር በ2025 በነበረው የ15ኛ የሴቶች አፍሪካ ዋንጫ ናይጄሪያ ሞሮኮን በማሸነፍ እንግዲህ ለአስረኛ ጊዜ ዋንጫው ማንሳቷ የምታወስ ነው። እንግዲህ የኢትዮጵያ ዋናውን ብሔራዊ ቡድን ከሀያ ዓመት በታች ሴቶች ብሔራዊ ቡድንም መልካም እድል እንመኛለን። ሌላው ከሀገር ውስጥ የምንመለከተው መረጃ ከሴቶች እግር ኳስ ወጣ ስንል የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ነው። በአዳማ የጸረ አበረታች ቅመሞችን መከላከል፣ አበረታች ቅመሞች በስፖርቱ ላይ ያላቸውን ጉዳት እንዴት መከላከል ይቻላል በሚለው ጉዳይ ላይ ያዘጋጀው ምክክር መድረክ በአዳማ ከተማ እየተካሄደ ይገኛል። እዚያም በአዳማ ከተማ መገኘት ለመክፈቻ ስነስርዓቱ ከፍተኛ ሽፋን ሰጥቶታል። ባለስልጣኑ ለስፖርት ማሰልጠኛ ማዕከላት አመራሮችና ባለሙያዎች ያዘጋጀው የጸረ አበረታች ቅመሞች ግንዛቤ ማስጨበጫና የልምድ ልውውጥ መድረክ ነው፣ እንግዲህ በአለማ እየተካሄደ የሚገኘው። አንዱ ባለስልጣኑ ከሚያከናውናቸው ስራዎች መካከል ግንዛቤ መፍጠር ነው፣ የጸረ አበረታች ቅመሞችን ላይ ወይም ደግሞ ስፖርትን ከዶፒንግ ነጻ በማድረግ እንቅስቃሴ ላይ ከሚወሰዱ ህጋዊ እርምጃዎች ባለፈ የተለያዩ ባለድርሻ አካላት፣ አትሌቶች፣ እግር ኳስ ተጫዋቾች፣ ስፖርተኞች እንዳጠቃላይ ከሚሰጡ ስልጠና ውጪ እንግዲህ በስፖርት ውስጥ የተሻለ ተሳትፎ ያላቸው እንግዲህ ባለድርሻ ስፖርቱ ባለድርሻ አካላትም እንደዚ የግንዛቤ ማስጨበጫ ስልጠና ይሰጣቸዋል ማለት ነው። እንግዲህ ባለስልጣኑም ይህንን ነው እያደረገ የሚገኘው። አጠቃላይ ይህንን ስልጠና የተሰጠበት ምክንያት ችግሩን በዘላቂነት የዶፒንግን ችግር በዘላቂነት ለመከላከል እና አጠቃላይ መፍትሄ ዘላቂ መፍትሄ ለማበጀት እንደሆነ ገልጿል። የባለስልጣኑ ዋና ዳይሬክተር መኮንን ይደርሳል ከዚያ ጋር ባደረጉት ቆይታ ናስተዋል። በተጨማሪ አበረታች ቅመሞችን ለመከላከል የወጡ ህግ ማቀፎችን ለመተግበር ተቋማዊ አቅም ግንባታ ላይ የሚሰራ እንደሚገኝ ያነሱት ዋና ዳይሬክተሩ ባለም አቀፍ ደረጃ ያለው ተሞክሮ መነሻ በማድረግ የሰው ኃይልን ማብቃት የአሰራር ስርዓቶችን፣ የህግ ማቀፎችን እየተዘጋጁ መሆኑን ገልጿል። እንግዲህ ዓለም አቀፍ አሰራርን ለማሻሻል ጥረት እየተደረገ እንደሆነ አንሷል። ኢትዮጵያ ዶፒንግን በመከላከል በዓለም አቀፍ ደረጃም በአፍሪካ ደረጃም እንደ መልካም ተሞክሮ እንዳላቸው ሀገራት ከሀገራት መካከል የምትጠቀስ አገር ናት። ከአበረታች ቅመሞች ነጻ የሆነ ስፖርትና ስፖርተኞችን ለማፍራት የስፖርት ማዕከላት ሚና ወሳኝ እንደሆነ ነው እንግዲህ ዋና ዳይሬክተሩ የገለጹት ማለት ለስፖርት ማዕከላቱም አስፈላጊ የቴክኒክ ድጋፍ እንደሚደረግ ገልጿል። ሌላው ያነሱት ጉዳይ አጠቃላይ የተደረጉ የአበረታች ቅመሞች ምርመራን ይሆናል። ባለፈው በጀት ዓመት 1096 ስፖርተኞች የአበረታች ቅመም ተጠቅመዋል አልተጠቀመውም የሚለውን ለመለየት ምርመራ መደረጉን ተናግሯል። የተከለከለ አበረታች ቅመም በመጠቀም ያልተገባ ውጤት ለማስመዝገብ በጣሩ ስፖርተኞችና የሀገር እንቅስታ ላይ ተጽዕኖ ላሳደሩ ስፖርተኞች ላይ እርምጃ መወሰቱን አንስቷል። ቅርብ ጊዜም የኢትዮጵያ ጸረ አበርታሽ ቅመሞች ባለስልጣን የ2017 በጀት ዓመት አፈጻጸምን አስመልክቶ በሰጠው መግለጫ ላይ ይህንን ነገር በስፋት አንስቶት ነበረ። በዚህ መድረክ ላይ ከተሳተፉት መካከል ጥሩነሽ ዲባ በአትሌቲክስ ማሰልጠኛ ማዕከል የሕክምና ክፍል ኃላፊ ዶክተር አንተነ ተስፋ እንዳሉት ወደ ማዕከል ብለው የሚመጡ ስፖርት ሰልጣኞች እንግዲህ በዶፒንግ በአበርታሽ ቅመም መከላከልም ዙሪያ ግንዛቤ ማስጨበጫ እንደሚሰጣቸው ይገልጿል ። ይህም ችግሩን ከስር መሰረቱ ለመከላከል እንደሚያግዝም ተናግረዋል ማለት ነው። በተለይ ስፖርተኞች አበረታች ቅመሞችን በመጠቀም በኢኮኖሚና በጤናቸው ላይ የሚያስከትለውን አእምሮና አካላዊ ጉዳትም እንደዚሁ እንዲረዱ ለማስቻል ጥረት እየተደረገ መሆኑን አንስተዋል። ሌላኛው በመድረኩ ላይ የተሳተፉት የደብረ ብርሃን አትሌቲክ ማሰልጠኛ ማዕከል ዳይሬክተር ያለው ቸኮል በበኩላቸው ማዕከሉ እንደዚሁ ተተኪ ስፖርተኞችን ከማፍራት ጎን ለጎን የግንዛቤ መፍጠር ስራ በዶፒንግ ላይ የሰጠ እንደሆነ ገልጿል። የዚህ አይነቱ የግንዛቤ ማስጨበጫ መድረክም በስፖርት አበርታች ቀመሞች ምንነት፣ የሕግ ጥሰቶችና አጠቃላይ ምርመራና ተያዥ ርዕሰ ጉዳዮች ላይ ሰፊ ግንዛቤ እንዲኖር እና ስፖርተኞችም ከአበርታች ቀመሞች ተከልክለው ንጹህ በሆነ ሁኔታ ውዲዎችን እንዲያሸንፉ እንደሚያስችል ገልጿል። ይህም እንግዲህ በመድረኩ ላይ በስፋት የተነሳው ሀሳብ እንደዚህ አይነት የግንዛቤ ማስጨበጫ መድረኮች በተከታታይ መደረግ እንዳለባቸው ተነስቷል ማለት ነው። ሌላኛው ከሀገር ውስጥ የምንመለከተው የመጨረሻ የስፖርት መረጃ ያኛው የዓለም አትሌቲክስ ሻምፒዮና ነው። ያኛው የዓለም አትሌቲክስ ሻምፒዮና ከመስከረም 3 ከ11 ቀን 2018 ዓ.ም በጃፓን ቶኪዮ ተከናውኗል። በዚህ ሻምፒዮና ላይ ከ200 ሀገራት ገደማ የተወጣጡ ወደ 2ሺ በላይ አትሌቶች ተሳትፏል። ኢትዮጵያም ወደ 50 ገደማ የሚሆኑ ስፖርተኞችን አሳትፋል። ኢትዮጵያ በውድሩ ላይ ሁለት ብር፣ ሁለት ነሐስ በድምሩ አራት ሜዳሎችን በማግኘት ከዓለም ሀያ ሁለተኛ ከአፍሪካ አራተኛ ደረጃ ይዛ አጠናቃለች። ማለት ይሄ ሉካን ቡድን እንግዲህ መስከረም 13 ሰኞ ዕለት አጥቢያ እንግዲህ አዲስ አበባ ሲገባ በቦሌ ዓለም አቀፍ አየር ማረፍ ያቀባበል ተደርጎለታል። እንግዲህ የባህልና ስፖርት ሚኒስትር ሸዊት ሻንካን ሌሎች የስፖርት የባህልና ስፖርት ሚኒስቴር የስፖርት ልማ ዘርፍ ሚኒስትር ዴኤታ አቶ መኪ መሐመድ፣ የኢትዮጵያ እግር ኳስ ፌዴሬሽን፣ አትሌቲክስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባላትና ሌሎች ጥሪ የተደረገላቸው እንግዶች ለልዑካን ቡድኑ እንግዲህ አቀባበል አድርጓል። እንግዲህ በተመዘገበው ውጤት ላይ በቀጣይ ማሻሻ እርምት በማድረግ ከፊታችን ባለው 206 ላይ በሚደረገው 34ተኛው የኦሎምፒክ ጨዋታዎች ላይ በአትሌቲክስም በሌሎች ስፖርቶችም የተሻለ ውጤት ማስመዝገብ እንደሚገባ እንግዲህ ሚኒስትሯ ገልጿል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ስለሺ ስህንም እንግዲህ ሌሎቹ ሀገራት የተሻለ ከኛ ዝግጅት በማድረጋቸው የተሻለ ውጤት አምተዋል። እኛም በቀጣይ በሚኖሩ ኢትዮጵያ በዓለም አቀፍና በአህጉር አቀፍ ደረጃ በምትወከልባቸው የአትሌቲክስ መድረኮች ላይ የተሻለ ውጤት ለማስመዝገብ እንሰራለን ሲሉ አስተያየታቸውን ሰጥተዋል። ማለት ነው በአትሌቲክሱ ዙሪያ ያሉ መረጃዎችን እንግዲህ በቀጣይ ፕሮግራሞቻችን ላይ በስፋት ይዘን የምንመለስባቸው ይሆናል። ተመልካቾቻችን ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ከአፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከዚያ ስፖርት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል። ተመልካቾቻችን ከውጭ የምንመለከተው በሳምንቱ መጨረሻ ቀናት በአውሮፓ ሊጎች የሚደረጉ ጨዋታዎችን ይሆናል። ቅድሚያ የምናገኘው እንግዲህ ስፕሪሚየር ሊግ ነው። የሊጉ የስድስተኛ ሳምንት ጨዋታዎች ከነገ ጀምሮ የሚካሄድ ይሆናል። ቅዳሜ ከቀኑ ስምንት ሰዓት ከሰላሳ ላይ ብሬንፎርድ ከማንችስተር ዩናይትድ ጨዋታቸውን ያደርጋሉ። ከቀኑ 11 ሰዓት ላይ ሊድስ ዩናይትድ ከቦርንማውዝ፣ ቼልሲ ከብራይተን፣ ማንችስተር ሲ ከበርንሊና የሊጉ መሪ ሊቨርፑል ከክሪስታል ፓላስ ጋር ጨዋታቸውን የሚያደርጉ ይሆናል። በዚሁ ዕለት ኖቲንጋም ፎረስ ከሰንደርላንድ ምሽት አንድ ሰዓት ከ30 ላይ ጨዋታቸውን ያከናውናሉ። ቶተናም ሆስፐርስ ከወልቭስ ምሽት አራት ሰዓት ላይ ጨዋታቸውን የሚያከናውኑ ይሆናል ማለት ነው። ውድ መርሃ ግብሩ ሲቀጥል አስቶንቪላ ከፉላ ከቀኑ 10 ሰዓት ጨዋታችን ያደርጋሉ። ኒውካስል ዩናይትድና አርሰናል ከሚቱ 12 ሰዓት ከ30 ላይ የሚያደርጉት ጨዋታ የሳምንቱ ተጠባቂ ጨዋታ ይሆናል ማለት ነው። አርሰናል በሊጉ ሁለተኛ ደረጃ ላይ ይገኛል። ሰኞ ኤቨርተን ከዌስትሀም ዩናይትድ ከሚቱ 4 ሰዓት ላይ የሚያደርጉት ጨዋታ የስድስተኛ ሳምንት የመጨረሻ መራ ግብር ይሆናል ማለት ነው። እንዲሁም የስፔን ላሊጋ የስድስተኛ ሳምንት ጨዋታዎች ከዛሬ አርብ ጀምሮ ይከናወናሉ። ጂሮና ከስፓኞል ከምሽቱ አራት ሰዓት ላይ ጨዋታቸውን ያደርጋሉ። እነዚህ ሁለቱ ቡኖች የካታላን ቡሮች ናቸው። የካታላን ደርቢ ጨዋታ እንግዲህ የስፔን ላሊጋ የስድስተኛ ሳምንት የመጀመሪያ መርሃ ግብር ይሆናል ማለት ነው። ቅዳሜ መርሃ ግብሩ ሲቀጥል ከቀኑ 11 ሰዓት ከ15 በዋንዳ ሜትሮፖሊታኖ ስቴዲየም አትሌቲኮ ማድሪድ እና ሪያል ማድሪድ የሚያደርጉት ጨዋታ ተጠባቂ ነው። በአውሮፓ በሳምንቱ መጨረሻ ቀናት ካሉ ጨዋታዎች መካከል የሚጠበቅ ነው። ተመልካቾቻችን እነዚህ ማድሪድ ከተማ ቡድኖች በሁሉም ውድድሮች ሲገናኙ ለአሁኑ ለ239ኛ ጊዜ ነው። ከዚህ በፊት ባደረጓቸው 238 የእርስ በርስ ጨዋታዎች ሪያል ማድሪድ 116 ጊዜ በማሸነፍ የበላይነቱን ይዟል። አትሌቲኮ ማድሪድ 59 ጊዜ አሸንፏል። ተመልካቾቻችን በቀሪው 63 ጨዋታዎች አቻ ተለያይቷል። ሁለቱ ባላንጣ ክለቦች በላሊጋው እስካሁን ያደረጓቸው ጨዋታዎች 176 ናቸው። በእነዚህ ጨዋታዎች ሪያል ማድሪድ 91 ጊዜ በማሸነፍ አሁንም የበላይነቱን ይዟል ማለት አትሌቲኮ ማድሪድ 41 ጊዜ ሲያሸንፍ በቀሪ 44 ጨዋታዎች አቻ መውጣታቸውን እንግዲህ ቁጥራዊ መረጃዎች ያመላክታሉ ማለት ነው። በደረጃ ሰንጠረጁ ሪያል ማድሪድ በ18 ነጥብ ሊጉን እየመራ ይገኛል። እስካሁን በሊጉ ያደረጋቸውን ስድስት ጨዋታዎች ያሸነፈ ብቸኛው ቡድን ነው። በአዲሱ አሰልጣኝ ጃቢ አሎንሶ እንግዲህ በላሊጋው ጥሩ ግስጋሴ እያደረገ ይገኛል። በአንጻሩ በአርጀንቲና አሰልጣኝ ዲያጎ ሲሞኒ የሚመራ አትሌቲኮ ማድሪድ በዘጠኝ ነጥብ ዘጠነኛ ደረጃን ይዟል። ጥሩ ውጤት ላይገኝም። እስካሁን በሊጉ ያደረጋቸውን ጨዋታዎች ላይ ሶስቱን ጨዋታ ተሸንፏል። ሁለቱን ጨዋታ ተሸንፏል ማለት ነው። ሌሎች መራ ግብሮችን በዚሁ ቅዳሜ የሚደረጉ የስፔን ላ ሊጋ ጨዋታዎችን ስንመለከት ቢያሪያል ከአትሌቲኮ ቢልባኦ ምሽት አራት ሰዓት ላይ የሚያደርጉ ጨዋታ የሚጠቀስ ነው። እሁድ ያምናው የሊጉ አሸናፊ ባርሴሎና ከሪያል ሶሴዳድ ምሽት አንድ ሰዓት ከ30 ላይ ጨዋታውን የሚያደርግ ይሆናል እነዚህ በስፔን ላ ሊጋ የሚጠበቁ ዋና ዋና ጨዋታዎች ናቸው። የጣሊያን ሴሪያ የአምስት ሳምንት ጨዋታዎችም እንደዚሁ ከነገ ጀምሮ የሚደረጉ ይሆናል። ቅዳሜ ኮሞ ከክሪሞኔንሴ ከቀኑ አስር ሰዓት ጨዋታቸውን ያደርጋሉ። እንግዲህ ክሪሞኔንሴ ዘንድሮን ከሴሪ ቢ ወደ ሴሪያ ያደገው ጥሩ እንቅስቃሴ እያደረገ ይገኛል። ከሜዳ ውጪ ከኮሞ ጋር ጨዋታውን ያደርጋል። ጁቬንቱስ ከአትላንታ ምሽት አንድ ሰዓት ከሰላሳና ከአግሊያሪ ከኢንተር ሚላን ምሽት ሶስት ሰዓት ከአርባ አምስት ላይ የሚያደርጓቸው ጨዋታዎች ተጠባቂ ናቸው። እሁድ ሮማ ከላስ ቤሮና ከቀኑ 10 ሰዓት ኤሲ ሚላን ከሊጉ መሪ ናፖሊ ጋር ምሽት 3 ሰዓት ከ45 በሳንሴሮ ጁሴፔ ሜዛ ስቴዲየም የሚያደርጉት ጨዋታ እንደዚሁ ተጠባቂ ነው። ማለት ሰኞ የጣሊያን ሴሪያ አምስት ያሳምንቱ ጨዋታዎች ይደረጋሉ። ፓርማ ከቶሪኖ ከምሽቱ አንድ ሰዓት ከ30፣ እንዲሁም ጄኗ ከላዚዮ ምሽት 3 ሰዓት ከ45 ላይ ጨዋታቸውን የሚያደርጉ ነው። እነዚህ የጣሊያን ሴሪያ የአምስተኛ ሳምንት የመጨረሻ ጨዋታዎች ናቸው። የጀርመን ቡንደስሊጋ መርሃግብር እንደዚሁ ይቀጥላል። የአምስተኛ ሳምንት መርሃ ግብር ከዛሬ ጀምሮ የሚከናወን ይሆናል። የሊጉ መሪ ባየር ሙኒክ ከወርደር ብሬመን ጋር ምሽት 3 ሰዓት ከ30 ላይ የሚያደርገው ጨዋታ እንግዲህ የሚጠበቅ ነው። ባየር ሙኒክ በሊጉ ያደረጋቸውን አራት ጨዋታዎች በማሸነፍ በ12 ነጥብ ሊጉን እየመራ ይገኛል ማለት ነው። እንግዲህ ይህን ጨዋታ ካሸነፈ ከተከታዮቹ ጋር ያለውን ልዩነት እንግዲህ ወደ ዘጠኝ ነጥብ የማስፋት እድል ይኖረዋል። ቅዳሜ ያሉ ቡንደስሊጋ አመራ ግብሮችን ስንመለከት ሜንዝ ከቦርሻ ዶርትሙን፣ ሴንት ፓውሊ ከባይለ በርኩሰ ና ወልፕስበርግ ካርቢ ላይብዚግ በተመሳሳይ ከቀኑ 10 ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። ምሽት አንድ ሰዓት ከ30 ላይ ቦሩሲያ ሞንቸግላድባ ከኢንትራክት ፍራንክፈርት የሚያደርጉት ጨዋታ የሚጠቀስ ነው። ሞን ቦሩሲያ ሞንቸግላድባ ከወራጅ ቀጠና ለመውጣት በአንጻሩ ኢንትራክት ፍራንክፈርት በሊጉ ያሳየውን መልካም ጅማሮ ለማስቀጠል የሚያደርጉት ጨዋታ መሆኑ ተጠባቂ አድርጓል። እሁድ ፍራይበርግ ከሆፈንሃይም ቀኑ 10 ሰዓት ከ30፣ ኮሎኝ ከስቱትጋርት ምሽቱ 2 ሰዓት ከ30። ኮሎኝ በዘንድሮ የውድድር ዓመት ወደ ቡንደስሊጋ ማደጉ የሚታወቅ ነው። ዩኒየን በርሊን ከሃምቡርግ ምሽቱ 2 ሰዓት ከ30 ላይ የሚያደርጉት ጨዋታ የጀርመን ቡንደስሊጋ የአምስተኛ ሳምንት የመጨረሻ ጨዋታ ነው ማለት ነው። በስተ መጨረሻ የምንመለከተው የፈረንሳይ ሊጋ ነው። የፈረንሳይ ሊጋ እንደ ስድስተኛ ሳምንት ጨዋታዎችም እንደዚሁ ከዛሬ ጀምሮ የሚከናወን ይሆናል። ስትራስቡርግ ከማርሴ ምሽት ሶስት ከ45 የሚያደርጉት ጨዋታ የሚጠቀስ ነው። ማርሴ ባሳለፍነው ሳምንት በነበረው የአምስተኛ ሳምንት መርሃ ግብር ከፔስጂ ጋር ባደረገው የደርቢ ጨዋታ አንድ ለዜሮ ማሸነፉ የሚታወስ ነው። በዚህ የማሸነፍ ድባብ ላይ ሆኖ የሚያደርገው ጨዋታ የሚጠበቅ ነው። ቅዳሜ ሎሪዮ ከሊጎ መሪ ሞናኮ ከምሽቱ አስራ ሁለት ሰዓት፣ የአምን የሊጉ አሸናፊ ፔስጂ ከኦግዜር ምሽት አራት ሰዓት ከአምስት ላይ የሚያደርጉት ጨዋታ ይጠበቃል ሞናኮ በ12 ነጥብ ሊጉን ይመራል ፒኤስጂም 12 ነጥብ አለው በተመሳሳይ ነጥብ እንግዲህ በግብ ክፍያ ተበልጦ ሁለተኛ ደረጃ ላይ ይገኛል ማለት እሁድ የሚደረጉ ጨዋታዎችንም እንደዚህ ፈረንሳይ ሊጋን ስንመለከት ኒስ ከፓሪስ ኤፍሲ ከቀኑ 10 ሰዓት ፓሪስ ኤፍሲ በዘንድሮ እኒህ ከፈረንሳይ ሁለተኛ ዲቪዚዮን ያደገ ቡድን ነው ሊል ካሊዮን ምሽት 12 ሰዓት ከ15ና ሌንስ ከሬንስ ከምሽቱ 3 ሰዓት ከአርባ አምስት ላይ የሚያደርጓቸው ጨዋታዎች ጎለር ከሚደረጉ ጨዋታዎች ተጠቃሽ ናቸው። ተመልካቾቻችን እንግዲህ በዛሬው መርሃ ግብራችን ከሀገር ውስጥም ከውጭ የምናነሳናቸው ፕሮግራሞች ሰኞ ሰኞ ባለን የኢዜአ ስፖርት የሄዶ ፖድካስት በሌለ ጨዋታ ትንተና በስፋት የምንመለስባቸው ይሆናል ማለት ነው። ተመልካቾቻችን የዛሬው የኢዜአ ስፖርት ፕሮግራም ይህን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸርን ሰንብት።